ሰላም ውድ የእኔ እውነት ዩቲብ ቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው ብርዱ? ደህና ነኝ ነኝ፣ ተመስገን። ዛሬ መጣሁት በአንድ ጉዳይ ነው በጣም በሚያሳስበኝ ጉዳይ እና ዛሬ ቀን ሙሉ ሳዝን ነው የዋልኩት። እግዚአብሔርን በጣም ማለት ነው እሱ ምንድን ነው ብዙ ጊዜ የምላችሁ የሊቢያ ጉዳይ ማለት ነው። የሊቢያ ጉዳይ በጣም ሲጨንቀኝ፣ ሲያስለቅሰኝ ነው የዋለው። ምክንያቱም ምን መሰላችሁ የሆነ ብዙ ጊዜ በውጭ የምትሰሙት እና በራሳችሁ ሕይወት ሲመጣ የሆነ ነገር በጣም ልዩነት አለዋል ዛሬ የኔ የቅርብ የምለው የሰፈሬ ልጅ ሊቢያ ላይ ታግቶ ቪዲዮን ላኩልኝ። በጣም ነው የሚጨንቀው። ማርያምን እጅግ በጣም ወጣቶች በማርያም እንደው በእናታቸው አትሂዱ። እግዚአብሔርን ምንም ይሁን እዚሁ ኑሮ። ወንድም ምን ያለው እናት የለውም አባት የለውም የቅርብ የሚለው ሰው የለውም። እረዳለሁ፣ ይከፋል፣ በጣም ይከፋል። ግን ደግሞ ለሞት እየተፈለገ እንኳን የማይሞትበት ቦታ ነው ያሉት። በዛ ላይ ደግሞ እናት ሳይኖራችሁ አስቡት። እናት የሌለች እምዬ ሳትኖር ሲለቀስ እንኳን እናቴ ይባላል አይደ እናቱ የለች፣ አባቱ የለም። በጣም የሚከፋኝ ማርያምን የምንለው ሰዎች በጣም ማለት ነው። በጣም የሚታዘዝ የአስራ ሰባት ዓመት ልጅ እናት ብትኖረው እኮ ከቤት አይወጣም ነበር ባይከፋው ባይከብደው የእናቱ ጫንቃ ላይ የሚኖር ልጅ ነበር። ግን እናት የለው አባት የለው ስለዚህ ስደትን መጥ እሱም ደግሞ ኖሮት አይደለም። አንዳንድ ጊዜ እባካችሁ ለሰዎች ተስፋ አንስጥ፣ እማናደርገውን ነገር አንጀምር። በማርያም እኔ ከፍልልሃለሁ ብሎት ነው ይዞት ሄደው፣ እሱ ግን ጥሎ ተሻከ። ቤተሰቦቼ ስቃዩ ያማል ማርያምን እያቹጥ ቤተሰው እናቱ ብትኖር ምንትል ነበር። ደክመኝ የማደርገውን አጣሁ። ቤታን ጨንቆኛል፣ ማርያምን ጨንቆኛል። ወንድሙም ትንሽ ነው። የእሱ ታናሽ ነው ደግሞ እቤት ያለው መናገር እንኳን አይችልም። እንደሚመርዳት የምችሉ ሰዎች እባካችሁ በምችሉት አቅም እርዱ። እንድትረዱን ስንል በፈጣሪ ስም እንጠይቃለን። አቅም ያላቸው ሰዎች የባካችሁን ከአጋዦች እጅ ለመስለቅ አስተባበሩ። ማውራት አንችልም። እንዴት እንኳለ ሰው እንደሚነገር አያውቅ ነይም። መሄድ ስለማልችል ትንሽ አሞኛል። መውጣት አልችልም እና ቤት እንግዲህ ዶዶ እያለን የምንጠራው በቅጽል ስሙ ነው። ዳዊት አበራ ይባላል ስሙ ማለት ነው። የምታዩት ወንድሙ ኤልያስ አበራ። ዶዶ ወይም ዳዊት አበራ እንግዲህ ገና የአስራ ሰባት ዓመት ህጻን ልጅ ወይም ደግሞ ታዳጊ ገና ወጣት ነው። ገና ልጅ ነው ማለት ይቻላል። እዚህ እኛ ሰፈር ሲላላከን የነበረ ልጅ ነው ያው እናት እና አባቱ ከአራት ዓመት በፊት በህይወት አልፈዋል። እንግዲህ ከአራት ዓመት በፊት ሲሆን ያው እድሜያቸውም ልጅ ሊሆን እንደሚችል ደግሞ አሁን ካለው እድሜ ላይ መቀነስ ይቻላል። ስለዚህ በዚህ በልጅነቱ ጓደኞቹ አታለሁት ወደ ሊቢያ ወስደውታል ማለት ነው። በሊቢያ ደግሞ በከፍተኛ ስቃይ ውስጥ ነው የሚገኘው። በህይወትና በሞት መካከል ነው የሚገኘው ለወንድሙ ያው ቪዲዮ እየላኩለት እኛ ቪዲዮውን አይተነዋል። ቪዲዮውን በቴሌግራም እናንተ ማየት ትችላላችሁ። በጣም አሰቃቂ ቪዲዮ ነው ያለው። ወንድሙም እንደምታዩት ገና ልጅ ነው፣ የዩኒቨርሲቲ ተማሪ ነው። ያው ትምህርቱን ከዩኒቨርሲቲ አቋርጦ አሁን እዚሁ አዲስ አበባ ኮሌጅ እየተማረ ነው ያለው። ነገር ግን ወንድሙን እንደዚህ በስቃይ ውስጥ በማግኘቱ ከትምህርቱ መሆን አልቻለም። በቃ ትምህርቱንም ለማቋረጥ ጫፍ ላይ ነው ያለው ፈተናዎች እያመለጡት። 750 ሺህ ብር ተጠይቋል። እሱ ካልተከፈለ በህይወት እንደማያገኝ ወንድሙን ለዚህ ለሕፃ ልጅ ወንድሙ ትልቅ አይባልም። ለሱ በየጊዜው ማስፈራሪያ ይደርሰዋል። ወንድሙ ያልገባበት ቦታ የለም። በቃ ወንድሙ በህይወት እንኳን ለማትረፍ ያልገባበት ቦታ የለም፣ ያልተሰቃየው ስቃይ የለም። እውነት ስነግራችሁ ስለዚህ በቃ የአቅሙን የመጨረሻ ጥግ ላይ ደርሶ ነው። ወደዚህ የሰው ፊት ምን ያህል እንደሚያስፈራ ታውቁት አላችሁ። ሀና አንቺንም እግዚአብሔር እውነት ያክብርልን። ፍቃደኛ ሆነሽ እንደዚህ ተባብረሽ ወደ ሚዲያ ለማድረስ ፍቃደኛ ስለሆንሽ በጣም እናመሰግናለን። እና የሚችለውን አድርጎ ለምኖ ሁለት መቶ ሺህ ብር ብቻ ነው እስካሁን በዚህ ሶስት ወር ውስጥ ማግኘት የተቻለው እና ያስገባለት ማለት ነው። ቀሪ እንግዲህ አምስት መቶ 50 ሺህ ብር ይቀራል ማለት ነው። 750 ሺህ ብር የተጠየቀው፣ 550 ሺህ ብር ይቀራል። ይሄ ብር አሁንም ካልተከፈለ በህይወት እንደማያገኘው ነው ወንድሙ። ስለዚህ እባካችሁ ለዚህ ለታዳጊ ወጣት ስትሉ ለዚህ ለተስፈኛ ወጣት ስትሉ በትምህርቱ እውነት ጎበዝ ነው እኔ አውቀዋለሁ። ጥሩ ውጤት የሚያመጣ ልጅ ነው ወንድሙ ኤሊያስ ማለት ነው። ስለዚህ ይሄ ነገር በትምህርቱ ትልቅ ደረጃ ላይ ይደርሳል ብለን የምንጠብቀው ወጣት በወንድሙ ስቃይ ምክንያት ከትምህርቱም ተስተጓጉሎ ተስፋ ቆርጦ ሁለት ነፍስ ነው። እውነት ለመናገር አሁን እዛ የተያዘው ብቻ ሳይሆን የሚያሳስበኝ እዚህም ያለው ልጅ የሚያሳስብ ልጅ ነው እና ተስፋ ቆርጦ ህይወቱ ተጎሳቅሎ ነገ ሌላ ነገር ቢከሰት ሀዘንተኛ ሆነን ብቻ ለማጽናናት ከምንገኝ አሁን በህይወት እያሉ እነዚህን ታዳጊ ወጣቶች እናግዛቸው የሚል ሀሳብ ነው ያለኝ። እና አገር እንኳን አይችልም። ቤተሰቦች ወንድም አምስት መቶ ሀምሳ ሺህ ቀረቧቸው ቤተሰቦች አሳዝን እንደ ወጣቶች በዚህ አጋጣሚ ስደትን ምርጫ ውስጥ በፍጹም አናስገባ።

ስደትን ምርጫ ታቁ። ማርያም ጨነቀኝ እኮ። ወጣቶች በማርያም ስደትን ምርጫ አታድርጉት የላኩ እኮ ነዋ ሌላ ወጣቶች እዛ ደስ እንደማይል እያያችሁ እንኳን አትሄዱ እኛ ሰፈር ደግሞ በቅርቡ አንዱ ቦታ ደስ እናቱ እያነባች እየለመነች ለጥ ነበር እያለቀሰች ግን ልጇን ሳታየው ገንዘቡንም ደም ላይ ምን አልካ፣ ሬሳውን እንኳን አላጡ። ሬሳው እንኳን አለጠ። እችና እኮ እሱን ስታሳድግ ብዙ መስዋዕት ላትከፍላለች ብዙ ግን የልጇን ሬሳ እንኳን ሳ ልጅሽ ሞተ ተባለች። ያቺ እናት ምቃል ያጽናናት ይሆን? ምን ያበረታት ይሆን? በናታችሁ ወጣቶች በሌላው ነማር በቃ በነሱ ይብቃ። እኔ ደግሙኛል፣ እኔ አቅቱኛል። ቤተሰቦቼ ስልካቸውና አካውንታቸው እስቀበል